ጣፋጩ እስኪበስል ታግሰህ ካልጠበቅከው ጥሬው መራራ ነው። እንዴት ሰንብተሃል ወዳጄ? አማን ነው። ሳምንትስ እንዴት አለፈ? እኔ በጋው ወስዶ ለክረምት ያቀበለ ቸር አምላክ ይመስገን ደህና ነኝ። አንተሳ ክረምቱ እንዴት ይዞሃል? ሳትሰናዳ ዘሎ ደረሰብህ ወይስ ታጥበ ታጥና አይቀሬ መሆኑን አምነ ተዘጋጅ ተጠበቀው እስቲ ንገረኝ። ለነገሩ በዚህ ጊዜ ልዘጋጅስ ብትል በሥነ ልቦና ካልሆነ ምኑን ከምን አድርገ ትዘጋጀዋለህ? ከባድ ነው። ከበቆሎ አቅም እንኳን መች የሚቀመሰውንና በቆሎ እንደምንም ቢገኝስ የከሰሎ ዋጋ መቼ ዋዛ ነውና፣ ብቻ እኔ እናንተ ብንሰናዳም ባንሰናዳም የወቅት ዘዋሪው ሥራውን አይፈታም አይዘናጋምና ከሰከንድ ሳያጎድል ከደቂቃ ሳይገፋ ከቀናት ፈቅ ሳይል እነሆ ክረምቱ ሰዓቱን ጠብቆ ገብቶአልና ምንም ቢሆን ምንም ተመስገንን ልንነፍገው አይቻለንምና ተመስገን እንለዋለን። ተመስገን አልክ። ጎሽ። እኔ ያቺ ማማ ድባቤ፣ ቤቢ ፊያት እያሉ የሚጠሯትን ዣንጥላዬን ከተቀመጠችበት አውርጄ ወልውዬና ሳምሬ ክረምቱን እንዳመጣጡ ልጋፈጥ ዝግጅ ሆኛለሁ። ትላንትም ከሥራ በኋላ በመሥሪያ ቤት በኩል መጠነኛ ዋጋ ቅናሽ የተደረገበትን ዘይት ለእናቴ ለማማ ድባቤ ገዝቼና እሱም በአንድ እጄ አንጠልጥዬ በአንድ እጄ ደግሞ ያችኑ ዣንጥላዬን እንደታጠፈች ብብቴ ውስጡ ሸጉጭልህ ሱክ ሱክ ሶክስል መሃል ጠላፊ ሰፈር ሰው የሆነ ነገር ከቦ ተራምሳል። ምን ተፈጥሮ ይሆን ብዬ ለማጣራትና የወሬስ ሁሴን ተግ ለማድረግ ጠጋ ስል እማማ ድባቤ ከትርምሱ መሃል እጃቸውን እያወናጨፉ ብቅ ሲሉ አይቼ በድንጋጤ ሳላስበው እየተምዘገዘኩ ሄጄ አጠገባቸው ደረስኩና በተቆጣ ስሜት ምንድን ነው እማማ ድባቤ? ምን ተፈጥሮ ነው ስላቸው አንተ ወደ ገለቡ ና፣ የሚገርም ነገር እኮ ነው። እናንተ ሆዬ አንተ ደግሞ በዚህ ሰዓት የተገኘ? እያሉ ዘይት ያንጠለጠልኩበትን እጄን እየጎተቱ ሲመሩኝ ከሥራ ወደ ቤት እየሄድኩ ነበራ። ምን ተፈጥሮ ነው? ሰው ጭራሽ ማመዛዘኛውን ስቶ ፉዞ ሁኖ የለም እንዴ! እንዴት ያለው ዘመን ላይ አደረስከ እንጌታዬ ሲሉኝ ዞር ብዬ ወደ ትርምሱ መሃል እየተመለከትኩ እኮ ምንድነው? ምን ተፈጥሮ ነው? ከሰው ጋር ተጣሉ እንዴ እርሶ? ስላቸው ማ እኔ የድባብ ጠብ ሲያልፍም አይነካኝ እገላግላለሁ ብዬ ገብቼ እንጂ ይልቅ እነሱ ተዋቸውናና፣ ሲሉኝ ቆይ ግን እርስዎ እገላግላለሁ ብሎ ገብተው ተጎዱ እንዴ? አረ ሌሱን አልሆንኩም ደህና ነኝ?

እንዴ ሰውየውን እኮ ብታየው ልጄ የሰማይ ስባሪ ነው ያለው። እና አንድ ጎረምሳ ሽቅ ብሱን ካልመጣው እያለ ሲፏጭር ሲሰነዝር ደሞ እኮ አይደርስበትም። ደርሶበት ላኳፍ ሲያረገው ደግሞ ሰውየው ዝንብ ከራሱ ላይ እሽ የሚል እኮ ነው የሚመስለው። አቤት ንቀት፣ አቤት ንቀት፣ አቤት ንቀት ብታየው እንዴት እንደሚገርም ያ ደግሞ ንቆ ሲቶ የፈራ እየመሰለው እየተከተለ ሲያስቸግር ሁሉም የምታየው ሰው እሱን ተውኔል ሊገላግል እኮ ነው። አበሳውን የሚያየው ነው። እንዴ እኔ ደግሞ እኮ እርሶ የሆነ ነገር የሆኑ ነበር የመሰለኝ። ኧረ እኔስ ደህና ነኝ። እና መጨረሻው ምን ሆነ? መጨረሻውማ ምን ይሆናል? በአሳር በመከራ ተው ብለን ለምን እናስጣል ነው። ማንኛውን ነው የለመናችሁት? ያንኑ ትንሹን እምቡርምቡር ባዩን ትልቁማ መቼም ትልቅ ነው። እባካችሁ ይህን ሰው በጀ እንዳጠፋብኝ እያለ ነበር የሚለም ነው። ይገርማል። በጣም እንጂ እንደዛ እንደ ሰውዬው መሆን እኮ ነው። አያጉድ አያጉድ አያጉድ እንደቱ ሰውዬ፣ እንደ ባለ ጠመንጃው የቱ ባለ ጠመንጃ አንተ ደግሞ። ሁሉም ፈትፍታችሁ አጉርሱኝ እንዳልክ በልቶ ካላወቀው ቤት ስንደርስ አወራሀለሁ። ወሬና መንገድ አንድ ላይ አይሄዱም። ያውም ለንደን አይነቱ አገንዳሳ ምንድነው ሲያንጠለጠልቀው እያዩት ማየት የማይቸዋለሁ። ከየት አመጣህ? አውልልህ እንጂ መስሪያ ቤት ትንሽ ዋጋ ቀንሶ ሲመጣ መቼም ይጠቅመውታል ብዬ ለማለኔ። እንዴ እንግዳ፣ ሌላ ለማን ዘይት እገዛለሁ? ማማድባቤ ምን አውቅላለሁ? በየስርቻ ምን እንዳስቀመጥክ ባል ይታወቃል። ኧረ፣ እማማ ድባቤ ከሆነ ካልክሽ ይሁንልህ። አሁንስ የዕድሜ ቆጣሪዋ ቀዩ ልትደካ ነው መሰል፣ እንደ ቀልድ ፉት ምላት ይቺ መንገድ እንኳን ታደክመኝ ጀመር እኮ አንተ እና፣ ታክሲ ልጥራ። ምን ችግር አለ? ታክሲ ልጥራ። ከዚች ዚች አልሞታትም። አልፈልግም። ታክሲ ከምጠራ ይህልቅ ወሬ አኛዝልኝ ያደከመኝ መንገዱ ሳይሆን ማውራቱ ሳይሆን፣ አቀር በቃ በቃሽ። እሺ አላወራም። አማደባቤ እቤት ስንደርስ ያደርሰን የለ እኮ ካስቻለማ። እንዴ እርሶ እኮ ነወት፣ ካቆምን በኋላ መልሰው የሚጀምሩት። እስቲ በቃ ዝም ይበሉ። አበጀው ደጋረኩ ወረኛ ነች ለማለት ነው። ወረኛ አረኔ አላልኩም፣ አልከኝ እንጂ። እሺ፣ አሁንም በቃ ስንደርስ ያደርስናል እንዴ ብላቸውም፣ አልፎ አልፎ ቀልል ያለ ጨዋታና ተረባቸውን ጣል እያደረጉ እንደምንም ቤት ደረስን። እኔም የተሸከምኩትን ዘይት ለማድረስ ተከትያቸው ወደ ሳሎን ስገባ አንጋች አንቻ፣ አንጋች ነይ ተቀበዩ። መቼም አንዴ ስታገኝ ማድፋፋት ነው ይው ነግሬሻለሁ፣ ዛሬ ስንት ነው? ባታ ናት አይደል? ልብ አርጊ አንቺ ረህጥ። ከዛሬ ወር በፊት ዘይት ብትኝ፣ ውርድ ከራሴ ኤ ሰምተሻለ? አንቺ እግዚአብሔር ይስጥልኝ ልጄ፣ አሳብ ያሳጣ ያሰብ፣ ከልብ ሁሉ ይሙላል። በዚህ ጊዜ አንድ ሊትሮ ዘይት ቀላል ቀዳዳ አይደፍም መስሎሃል። በጉዝበል ስሚ አንቺ፣ በይ ምን የመሰለኝ ቡና። ፊልንማ ጉዝበላ ምን ገትረሃል አንተ? እሺ፣ ይቀመጣለሁ ግን የዋልኩበትን ልብሴን ቀይሬ ልምጣ፣ አለ እማማ ድባቤ ስላቸው፣ እሱማ ካልክ እኔም ልቀይር እንጂ ብቻ ቶሎ ቀይርናና፣ ደግሞ በዚያው እናቀራ አንተ። በዚያውማ እንዴት እቀራለሁ? የባለጠመንጃውን ታሪክ እኮ አልነገሩኝም። አይ ወሬ ቀለቡ ለካ፣ እሱማ አለና ምን ቢሆን ውልህና፣ ትስት በልሽ፣ ቀይርናና ሲሉኝ ልብሴን ለመቀያየር ወደ ቤት ገብቼ ከአንድ 20 ደቂቃ በኋላ የጠላፊ ሰፈርን ብርድ መመከቻ በቱታ ስር ወፍራም ሹራቤን ለብሼ ሳሎናቸው ስገኝ ሳሎኑ ተጫጭሶ ከቀደመው ሞቅ ብሏል። የከሰሉ ፍም ከመንተርከኩ የተነሳ እቀፉኝ እቀፉኝ ይላል። እንደ ገባውም እንዴ ከምን ጊዜው ቤቱን እንዲፋረጋችሁት ስል ወሬ ቀለቡ የኔ ክምትል ሳይዝ አይመጣም። ሳያንጠለትል እንዲባልልህ ከሆንክማ ፏ አስያንስህ ነው። አረ እንዴ፣ አሁን ይቺ ሶስት ሊትር ዘይት አስነስታሁት ነው ማ አድባቤ፣ ይች አልካት። ስማ፣ ከምግብ ሁሉ ጣፋጭ ምንድነው ሲባል ሰው ያለን ሰምተሃል? አራ አልሰማሁም። ምን አለ እንደ አንተ ነገር ለመሆኑ መቼ ነው ሰምቻለሁ እምትለው? ሳልሰማ ታዲያ ምን ላርግ? ለማንኛውም ከምግብ ሁሉ ጣፋጭ ምንድነው ሲባል ሰውየው በራበህ ሰዓት የተገኘ ነው ነ ያለው። ልክ ነው ማማ ደባቤ እውነት ነው። እና አሁን አንተም ይቺ እያልካ ዘይት በዚህ ሰዓት ስትገኝ እልል ልነበር እንጂ ያውም ሶስት ሊትሮ እስከዚህ እየነገርኩ አይ ይሄን ያህል ደስ ካልትማ እኔም በጣም ደስ የሚለኝ ማማድባቤ፣ እሰይ እንዴት ደስ አይለኝ? ሰማ እንጂ ቅድም ያሳደርኩበት ጨዋታ ምን ነበረ ልጄ? የባለጠመንጃው የባለጠመንጃው የቱ ባለጠመንጃ እንዴ? ማማድባቤ እርሶ እኮ ነበሩ ማውራት የጀመሩት እኮ አሳውሰኛ። የቱን ባለጠመንጃ ነበር የጀመርኩ? ሁል የዛሬን አርግና ስንት ባለጠመንጃው ቃለሁ መሰለ እድሜ ለረጃ ዝማች ጫታቸው ወጋቸው ሁሉ እኮ ልዩ ነበር። እስቲ አስታውሰኛ፣ እንዴት ነበር ከሁለቱ የማይመጣጠኑት ሰዎች ጠብ ጋር እያይዘው? አዎ አዎ አዎ አዎ፣ አስታወስኩት። እናልህ ባለጠመንጃው፣ አይጉድ አይጉድ አይጉድ! ልክ እኮ እንደ ዛሬዎቹ አይነት ጠመሆኑ ነው። ሰውየውልህ ደመና የመሰለ ጠመንጃ ይዞ አንዱ በዱላ ካልቀደደብኩ ብሎ እየተከታተለ ሲያባረው፣ ባለ ጠመንጃ ሲሸሽ፣ ባለ ዱላም ሲያባር፣ ጠመንጃ ያዘው ሲሸሽ ያን ያዩል ሰው በባለ ጠመንጃ ሽሽት ተመሳይቶ፣ አንተ ቡከን እንዴት እንዴት አንድ ዱላ ለያዘ ኩታራ ከነ ጠመንጃ ተሸሻለ? ቦቅ ቧካ አቢሉት ሰውየው አሁንም አሁንም ገልመጥ እያለ እየሸሽ አይ እናንተ መች የገባችሁና የምሸሸው ከሰውየው ሳይሆን ከሞት ነ ዋላቸው፣ ይባላል። ገባህ? ባለዱላው እንዳይገለው ፈርቶ ጠመንጃ ይዞ የምሸሸው ለምን ባለ ጠመንጃ ባለዱላውን እንዳይገለው ነው እንጂ አልገባህም? ዞር ብሎ ሀየ ቢለው በአንድ ጥይት ማድ የሚከነች ነው እና ሰው ገድሎ ጤና መኖር ስታለ። ስለዚህ ሰውየው የገባው አዋቂ ሁኖ ነዋ፣ ከሰውየው ሳይሆን ከሞት የሸሸው። ይሄ በጣም ግሩም ነገር ነው ማማድ በጣም እንጂ ለገባው አቅም አለኝ ብለህ ቡራ ከረዩ ካልክ በቀላሉ እኮ ነው የምትረታው። መፍራት የቻልክ ጊዜ ነው ልጄ፣ ዝም ማለት ያወክ ጊዜ ነው። አለዚያ ጠመንጃ ላይ ብለህ በዚያ በዚህ ቡራ ከረዩ ብትል አድብቶ ቀንዳቢን ይጥልብሃል፣ ወይ ደሞ ናፈቁ። የአንድ ቀን መዘዝ አለ ዘጠኝ ወር አይመዘዝ እንደምትለው የአንዲት ቃታ ስህተት ዕድሜ ልክን ስታሳድድህ ትኖራለች። ቅድም ያገላገልነውም ሰው ያረገው እንዲሁ ነው። ፈሪ ንቀው ሲተውት የፈሩት ይመስለዋልና አጉል ይወበራል አለ። ቅጦ ብርቶ ነበር ልጄ ሰውየው የው እግዚአብሔር ይስጠውና፣ ንቆ ባይተወውና ገላጋ የሆነን ባንገባ መጨረሻው ሌላ ነበር የሚሆነው። ዓይናችን ክፉ ያሳየው። በስመ አብ ወወልድ ወመንፈስ ቅዱስ። አይ እንደሱ እስከሆነ ደግ አርጋችኋል ልጄ። ሁልጊዜም ቢሆን ስማ በትዕግስት በአውቆ ማለፍና ዝምታ ስንፈትም ማነስም አይደለም። እንዲህ ያለ ነገር ሲገጥም ብዙ ሰው አይገባውም። በጣም ልክ ነው ቱማ፣ አድባቤ ቆይ ቆይ ቆይ። አንዲት ወግ ደግሞ አስታወስከኝ አንተ ቆይ ቆይ ልንገርህማ እ እንዴት ያለች ወግ ማማ አድባቤ፣ እስቲ ንገሩኝ። እነግርሃለሁ እንጂ ይህችንማ፣ እንኳን አስታወስኳት እንጂ እንኳን ላንተ ለትውልድ ምታልፍናት። አረ በቃ አስጎምዡኛ፣ ንገሩኝ። እነግርሃለሁ አልኩ። እንግዲህ አትታደፍብኝ አንተ። እሺ ንገሩኝ። አንድ ቀን እልሂ አሉ አንድ ወጣት እ ወደ ሩቅ አገር ለመሄድ ከቤት ወጥቶ በእግሩ ጉዞ ጀምርልና መንገድ ላይ ሲመሽበት ድሮ ጊዜ በደጉ ዘመን የዛሬን አርግና ስለም መብርሃን የመሸብኝ እንግዳ ነኝ አሳድሩ ይሲል እንኳን የመብርሃን ስም ተጠርቶ እንዲሁም አይከለከልምና የቤቱ ባለቤት በሩን ከፍቶ የእግዜሩን እንግዳ ወደ ፍኙ ያዘልቀዋል። እሺ። የሚገርም ዘመን ነው። በዚህ የሚያቆም መስሎ ነው። ደግሞ ባለቤቱልህ ደግ ያውም የእግዜር ሰው ነበርና ለእንግዳው ለእግሩ ውሃ ሰጥቶ ራት አብልቶ አስደስቶ አስተናግደዋል። እሺ። ታዲያልህ ያ ደግ ሰው ልቡ እንጂ ሰፊ ቤቱ ጠባብ ነበረችና እንግዳውን የሚያስተኛበት ቦታ ቸግሮት ምን እንደሚያደርገው ሲጨነቅ ቆይቶ አንድ ሀሳብ ብልጭ ይልለታል። እሺ። ምን ሀሳብ ብልጭ አለለት? ከልጅ አገረ ልጁ ጋር እንዲተኛ ማድረግ ከልጃገር ልጁ ጋር መንገደኛውን ሰውዬ እንዴት አምኖ ልጁ ጋር ማማድባቢ ምርጫ የለውማ። የእግዜሩን እንግዳ አሽቀንጥሮ በረትም ግርግምም ከመጣድ ያለው ምርጫ ያብቻ ነበራ። እና አልጋውን ሁለት ቦታ በትራስ ይከፍልልህና ከልጃገር ልጁ ጎን ማስተኛት። እሺ ይገርማል። ወጣቱም እንግዳ አመስግኖ ከልጃገረሪቱ ጎን በተመደበለት ቦታ ሌሊቱን እ ንቅንቅ ትንፍሽ ሳይል በአንድ ጎኑ ተኝቶ አደረ። በእውነት ከልጃገረድ ጎኑ ተኝቶ አስችለውት? እስቲ ቆይ፣ አትቸኩሉ። አታቆርፍ ዳንተ እሺ። እሺ፣ ይቅርታ ማማ ደባቤ እሺ። ከዚያስ? አስጎመጀህ ያንተ ከዚያማ፣ ጧት ትኩስ ቁርስ ቀርቦ ለበልቶ አሳዳሪውን አመስግኖና ተሰናብቶ መንገዱን ሲቀጥል ያቺ አብራት የተኛችው ልጃገረድ አበባ ስትኮተኩት አሻግሮ ባጥር ያያትና፣ ቆንጆ በይ መሄድ ስለሆነ ባጥር ዘልዬ መጥቼ ልሰራበትሽ ሲላት፣ እሷም እያሾፈችበት ኧረ እባክህ ተው እንጂ ይቅርብህ ትሰበራለህ ስትለው፣ ሽሙጡ ገብቶት ግዴለሽም አልሰበርም ይላታል። ከዚያ ልጅቷ ምን ብትለው፣ ጥሩ ነው። ምን አለችው? አይ አንተ ማኒሙት ማታ ትራስ መዝለል ያቃተህ አሁን እንዴት አጥር ልዝለል ትላለህ? ስትለው ልጅ ሆዬ አጥሩ እንደ ፌንጣ እምር አለልህና አጠገቧ ዱብ። ከዛ በኋላ ይኸውልሽ አለታ እኔ ያቃተኝ ትራስ መዝለል ሳይሆን እምነቴን መዝለል ነው። የደጉ አባትሽን ውለታ እምነቴን በማፍረስ አልከፍለው አላት ይባላል። በጣም ይገርም ነው። ማማ አድባቤ እየውልህ ልጄ ብዙ ሰው ችግሩ ይሄ ነው አለመቻልና መተው ይደበላለቅበታል። ለብልህ መተው ማለት አለመቻል ማለት አይደለም። ሰው ማድረግ ያለበትም ብቻ ማድረግ እንጂ የቻለው ሁሉ ማድረግ የለበትም። ያደግ የእግዚአብሔር ሳያሰመረው ትራስ የእምነት መስመር ነው። የእምነት መስመር ደግሞ ከባድ ነው ልጄ። ምክንያቱም አጥሩ የመታመን ነዋ። በዚህ ጊዜ የጠፋው ደግሞ ይሄ ነው። እንኳን በግላጭ አግኝቶ በጠራራ ፀሐይ ከቅንድብ ላይ ኩል ከመስረቅ የማይመለስ እምነቱን ሽጦ የበላ ነው የበዛው። እምነትህን ከምትበላ ጦም ውለህ ብታደር በረሃብም ብትሞት ይሻልሃልና ይሄንን ለሁል ጊዜውም በልብ ጻፈው ልጄ አሉኝ። ትኩር ብያየኋቸው እንጂ አልመለስኩላቸውም። ወዳጄ ማማ ድባቤ የሚሉት ገብቶሃል አደል? ሁሉ አይዳሰስም። ሁሉ አይገሰስም። ሁሉ አይዳበስም እያማርህም ቢሆን አይተህ የምታልፈው ብዙ ነገር አለ። ሁሉ አይቀጠፍም፣ ሁሉ አይበላም። ጣፋጩን እስኪበስል ታግሰህ ካልጠበቅከው በጥሬው መራር ነው። መራር ብቻ ሳይሆን መርዛም ሊሆን ሁሉ ይችላልና ሁሉን ነገር በእምነትና በማስተዋል ኑር እያሉ ነው አይመስልህም? እኔ ምክራቸው ልቤ ውስጥ ጠብ ሲል ተሰምቶኛል። እና በእምነታችን የምንኖር እያወቅን የምንተው፣ አስተውለን የምንራመድ አድርገኝ ብልሳ አሜን ነው የምትለኝ አይደል? አሜን።